ወይኔ በኢየሱስ ስም፣ ኤምባሲ ራሱ ገብቼ በመጀመሪያ ስም የተጠራው ጠዋት ለሁለት እርብ ጉዳይ ላይ ራሱ የተጠራውት እኔ ነኝ። መስኮት ላይ ሁለት ሰከንድ ሳልቆም ኮንግራ ተብዬ የተሸኘውት እኔ ነኝ። ሳምንት ሳይሞላው ቪዛ ወይም የመጣላት ሴት እኔ ነኝ። ጌታ በሚገርም ሁኔታ እንደ ተናገረው አደረገልኝ። የሚከፈት ነገር ካለ ክፈቺ በር ነገር ካለ ወይ በር ክፈቺ ያስ አሜን ከዚ ከኢትዮጵያ ከጉራጌ ዞን የተከለከለ ነገር ነው ተፈቀደ። አዎ፣ ወይኔ በየሱ የሚፈቀዳለት ሁሉ እኮ የሚገዛ ነው። እንዴት ተፈቀደለት ይባላል እ ትክክል እውነት ነው። እግዚአብሔር ሰው ስህተቱ እንደዛ ነው። አዎ፣ በትክክል እንደዛ ነው። አዎ ይዘሻል ማንኛውን መውረቀት ይዘሻል? አዎ አዎ፣ ከፍ አድርጊው አሁን። የጓደኛሽን ጉዳይ በክርስቶስ ኢየሱስ ስም ክልከላውን አነሳለሁ። ተነሳ በኢየሱስ ስም። ከተመረቀበትና የስራ ልምዱ በጣም የተለያየ ነገር ተናገረ ኢንተርቪው ላይ። አዎ 2014 የተመረቀ ልጅ 2005 ነው ስራ የተቀጠርኩት አለ። ጌታ በአንተ የተናገረው እንዳለ ትክክል ነው። እና የልጁም ጉዳይ አንድ ላይ ነበረ ተመሳሳይ የነበረ ኬዛችንም ፕሮሰስ ነበረ እና በጣም የምንሰጋው በእኔ ነበር በእኔ ፕሮሰስ ነበረ መሰጋው እንግዲህ ይህን የማውቅበት ጉዳይ ከሌለ በደንብ ሲመጣ ታምኛለሽ በእምነት በሞኝነት ወይኔ በኢየሱስ አምናለው ለእኔ ሆኖ ልኛ ይቻለው ታማኝ ነው እግዚአብሔር የሚከፈት ነገር ካለ ክፈቺ በር ነገር ካለ ወይ በር ከፍቼ በእምነት ነገር አሜን አሜን። ድምጽ ይሰማቸዋል። አለም ቅዱሳ ነገር እንደዚህ ድምጽ እያሰማ ተከፈት፣ ለምስጋና አሜን፣ አሜን፣ አሜን። ሊትራሊ መንበርከክ እየፈነክሽ ልክ ንፋስ እፍ እንደሚል እንቅልፍን በዓይንሽ ላይ እፍ የሚል ነገር አየው። ተነሳሽ፣ አሜን። የሰማይ ሩም መጥረጊያ የሚመስል ነገር አንዳንድ ሰዎችን ከዙሪያሽ ዞር ሲያደርጋቸው በትክክል፣ አሜን በጣም አንቺ ሼመኛ ሰው ነሽ፣ ባይዘኛው በሸም ነው። ብዙ ነገር ዋጋ የለም። አዎ እውነት ለሰው አሜን። ችግር የወዳጆች ጉድ ችግር ነው። ልክ ነው። እግዚአብሔር ሰው አንዳንድ ሰዎች ለምን ጠፉ ብሎ መደንገጥ አይቻልም። ስልክ እስከማይደውል አይቻልም። አሜን። ይጥፉ በኢየሱስ ስም። ሲመሽ ጠብቆ ሶስት አራት ሰዓት የሚደወል ስልክ ተቋረጠ ዛሬ። አሜን፣ አሜን፣ አሜን፣ አሜን። እድሜሽን አትፍጂ፣ እየታገልሽ ጊዜሽን አትጨርሺ፣ ዞር ዞር በይ የሚሉ ሰዎች አሉ። ራሳቸው ዞር አሉ። አሜን፣ አሜን፣ አሜን፣ አሜን፣ አሜን፣ አሜን አፍጥ የትዕግስት ፍሬ ስትበያ ይቻለሁ ያው አምላክ አሜን። ታገዝሽ ለመልካም ሆኖ አሜን። እውነት ከበዙሪያ ያሉት ብዙ አይነት ሰዎች አሉ እና ጌታ ባንተ የተናገረው ደግሞ እንዳለ ትክክል ነው።